ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የሚሳተፉ ፓርቲዎች እጩዎቻቸውን እንዲያስመዘግቡ ጥሪ አቀረበ። አዲስ አበባ ህዳር 8 ቀን 2018 ዓም የኢትዮጵያ ብሔራዊ ምርጫ ቦርድ በተያዘው ዓመት በሚካሄደው ሰባተኛው ጠቅላላ ሀገራዊ ምርጫ የሚወዳደሩ ፖለቲካ ፓርቲዎች እጩዎቻቸውን በቦርዱ በበለጸገው ሲስተም እንዲያስመዘግቡ ነው ጥሪ ያቀረበው። ቦርዱ ዛሬ ህዳር ስምንት ቀን ባወጣው ማስታወቂያ ፓርቲዎች በተቀመጠው የማስፈንጠረው ሊንክ አማካኝነት የቀረቡትን የምዝገባ ቅጾች ማውረድና በተጠየቀው መሠረት መሙላት ይጠበቅባቸዋል ብሏል። ሰነዶቹን ከህዳር 8 እስከ ህዳር 23 ቀን 2018 ዓ.ም ባለው ጊዜ ውስጥ በቦርዱ ዋና መስሪያ ቤት ቢሮ ቁጥር 004 ፓርቲው ቀደም ሲል ለቦርዱ ባሳወቀው ይፋዊ ወኪል አማካኝነት በአካል በመገኘት እንዲያቀርቡም ቦርዱ አሳስቧል። ቦርዱ በስድስተኛው ጠቅላላ ምርጫ የተሳተፉ የፖለቲካ ፓርቲዎች በሚቀጥለው ምርጫ ተመሳሳይ የምርጫ ምልክቶችን ለመጠቀም ቅድሚያ እንደሚሰጣቸውም አስታውቋል። ፓርቲዎች የህግ መስፈርቶችን የሚያሟሉ አዲስ የውድድር ምልክቶችን ማቅረብ ወይም በቦርዱ የተዘጋጁ ምልክቶችን ዝርዝር ለመምረጥ በአካል ቀርበው መምረጥ እንደሚችሉም ነው የገለጠው። እንደ ቦርዱ ማስታወቂያ የግል እጩዎች ምዝገባ ቦርዱ ባበለጸገው መተግበሪያ የሚከናወን ሲሆን፣ የሚጀመርበትን ጊዜ በተመለከተ ቦርዱ በቀጣይ ይፋ የሚያደርግ ይሆናልም ብሏል። አዲስ ስታንዳርድ ቀደም ሲል እንደዘገበው የኢትዮጵያ ብሔራዊ ምርጫ ቦርድ ጥቅምት ወር ከፖለቲካ ፓርቲዎች ጋር ባደረገው ምክክር ሀገር አቀፍ ምርጫን በመጪው ግንቦት 24 ቀን 2018 ዓ ም ለማድረግ ምክር ሀሳብ አቅርቧል። ቦርዱ የምርጫው የጊዜ ሰሌዳ ለተጨማሪ ውይይቶች ክፍት መሆኑን ቢያመለክትም ተቃዋሚ ፓርቲዎች ግን በጸጥታ ሁኔታና እየጠበበ ባለው የፖለቲካ ምህዳር ላይ ከፍተኛ ስጋት በማቅረብ አሁን ባለው ሁኔታ ተአማንነት ያለው ምርጫ ማካሄድ እንደሚከብድ ገልጠዋል። በተጨማሪም የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት እና የኢትዮጵያ ተቃዋሚ ፓርቲዎች ስብስብ አሁን ባለው ሀገራዊ ሁኔታ ምርጫ ማከናው ላይ ስጋታቸውንም ገልጠዋል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት የመጪውን ሰባተኛው ጠቅላላ ምርጫ ታማኝነት አደጋ ላይ ይጥላል ያላቸው በስራ ላይ ያሉ የምርጫ ሕጎች እንዲሻሻሉ እና የጸጥታ ችግሮችም እንዲፈቱ ለመንግስትና ለሚመለከታቸው ተቋማት ጥሪ ማቅረባቸውን አዲስ ስታንዳርድ ዘግቦ ነበር። አዲስ ስታንዳርድ ህዳር አስር የኢትዮጵያ ተቋሚ ፓርቲዎች ቡድን መንግስት ከጠቅላላ ምርጫው በፊት መሰረታዊ ዲሞክራሲያዊ ማሻሻያዎችን እንዲያደርግና የፖለቲካ ምህዳርን ያለምንም ቅድመ ሁኔታ እንዲከፍት ጥሪ በማቅረባቸውንም ዘግቦ ነበረ። የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራሊስት ኮንግረስ፣ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ፣ ባልደራስ ለእውነተኛ ዲሞክራሲ፣ አረና ትግራይ ለዲሞክራሲና ለሉዓላዊነት እና ሌሎች ተቋሚ ፓርቲዎችን ያካተተው የፓርቲዎች የጋራ መግለጫ ለዲሞክራሲያዊ ሂደት ምንም መሰረት በሌለበት ሁኔታ ምርጫ ቦርድ የምርጫ ዝግጅቶችን መቀጠሉን ተችቷል ብሏል። የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ አወጣ። በካናዳ የውጭ ጉዳይ መስሪያ ቤት አማካኝነት የወጣው ይህ ማስጠንቀቂያ ወሳኝ ላልሆነ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳትሄዱ የሚል መልእክት ያለው ሲሆን ለዚህም የሰጠው ምክንያት የእርስ በርስ ግጭት፣ አመፅ፣ የጦር መሳሪያ ግጭት፣ ወንጀልና የማርበርግ ቫይረስ ስርጭቶች ናቸው ሲል ነው ያሳሰበው። የጸጥታ ሁኔታው ድንገት ሊባባስ እንደሚችል አሳሶም ይህ ማስጠንቀቂያ አዲስ አበባን እንደማይመለከትም አስታውቋል። ይሁን እንጂ ወደ አዲስ አበባ የሚጓዙ ዜጎቹም ቢሆኑ ከፍተኛ ጥንቃቄ ማድረግ እንዳለባቸው ገልጦ በከተማው ውስጥ የወንጀል መጠኑ ከፍተኛ መሆኑና በሌሎች አገሪቱ ክፍሎች እየተካሄደ ያለው የትጥቅ ትግል ያለምንም ማስጠንቀቂያ ወደ ከተማው ሊዘምት የሚችልበት እድል እንዳለም አስታውቋል ተብሏል። ይህ ማስጠንቀቂያ እንዳለው የካናዳ ዜጎች ከአዲስ አበባ ውጭ ወደ አማራ፣ ወደ ትግራይና ቤንሻንጉል ጉሙዝ ክልሎች ፈጽሞ መጓዝ የለባቸውም። እንዲሁም ወደ ጋምቤላና ሲዳማ በኦሮሚያ ክልልም ደግሞ ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋና ሆሮ ጉድሩ ወለጋ ዞኖች ፈጽሞ መሄድ እንደሌለባቸው ገልጦ ወደ እነዚህ ቦታዎች ከሄዱ በእርስ በእርስ ግጭት መሃል ሊገቡ እንደሚችሉም ወይም ሊታገቱ እንደሚችሉና የአውሮፕላን ጥቃትም ሰለባም የመሆን እድል እንደሚያጋጥማቸው አሳስቧል ተብሏል። እንዴት ቅንጅቱ እስከ ህዳር ወር መጨረሻ ሳምንት ምርጫውን በተመለከተ እርምጃ ለመውሰድ ቀነ ገደብ አስቀመጠ ተባለ። ሰኞ ህዳር 8 ቀን 2018 ዓ ም አዲስ ማለዳ እንደዘገበው ቅንጅቱ ጠቅላይ ሚኒስትር አብይ አህመድ ከአንድ ሳምንት በፊት በጎንደር ያስተላለፉት መልእክት ስለ ሀገሪቱ የሰላም ሁኔታ ምስክር ይሆናል ሲልም ተናግሯል። ኢህአፓ፣ መኢአድ እናት አዴፓ እና አግን የመሰረቱት ትብብር ለኢትዮጵያ አንድነት የተሰኘው ቅንጅቱ ምርጫ የዲሞክራሲያዊ ሂደት ማሳለጫ እንጂ የስሙላ መርሃ ግብር ማሙያ ሊሆን አይገባም ሲል ሰይሞ በዛሬው እለት ያወጣውን መግለጫ ለአዲስ ማለዳ ልኮታል ብሏል። አዲስ ማለዳ ቅንጅቱ በመግለጫው ለምርጫ ክንቡን መሰረታዊ ተብለው ከሚጠቀሱት ግንባር ቀደም ጉዳዮች ውስጥ የሀገራችን ሰላምና ጸጥታ የተረጋጋ አለመሆኑና ሀገራችን ለተከታታይ አመታት በእርስ በእርስ ጦርነት ውስጥ መቀጠሏ የምርጫውን በአግባቡ መከናወን መቻል ከፍተኛ ጥያቄ ውስጥ የሚከት ነውም ብሎታል። የቅንጅቱ አባል ፓርቲዎች በሀገራችን በተለያዩ አካባቢዎች እየተካሄዱ ላሉ ጦርነቶች ሰላማዊ የፖለቲካ መፍትሔ ሊበጅላቸው ይገባል ብለን በተደጋጋሚ ያሳሰብን ቢሆንም ለጥሪያችን ተገቢው ትኩረት ተችሮን ምላሽ ባለመሰጠቱ ሀገር ዛሬም ከዳር እስከዳር በጦርነት ውስጥ ትገኛለች ሲሉም ወቅሷል። ጠቅላይ ሚኒስትር ዶክተር አብይ በጎንደር ከተማ በቅርቡ ያደረጉት ጉብኝት ከጎንደር እስከ ጎርጎራ ያለ አጃቢ መንቀሳቀስ አለመቻሉን መግለጻቸውን የአገርን ነባራዊ ሁኔታ በግልጽ የሚያሳይ ሲሆን ለዚህ የሀገሪቱን ከፍተኛ የስልጣን መንበር ከጨበጠው ሰው የላቀ ሌላ ተጨማሪ ምስክር አይሻም በማለትም ነው የተቹት። የእርስ በርስ ጦርነቱ እንዳለ ሆኖ በጋዜጠኞች ላይ በተለያዩ ጊዜያት የሚደርሰው ዛቻ እስራትና አስገድዶ መሰወር ለምርጫው በነጻነት ሽፋ ቋን ሊሰጡ በሚገባቸው የመገናኛ ብዙሃን ላይ የፍርሃት ደመና እንዲያጠላና በዚህም ምክንያት ከእይታ ውጭ በጓዳ የሚከናወን ምርጫ ሊሆን መቻሉ ጥርጥር የለውም ብለዋል። ከዚህ በመነሳት የምርጫ የጊዜ ሰሌዳው በብሔራዊ ምርጫ ቦርድ ለህዝብ ይፋ ከመደረጉ አስቀድሞ ወይም ደግሞ እስከ ህዳር ወር መጨረሻ ሳምንት ድረስ ከሁለቱ በቀደመው መንግስት ሶስት ጉዳዮችን ተግባራዊ በማድረግ ለምርጫው ምቹ መደላደል እንዲፈጠርም አሳስበዋል ተብሏል። በተጠቀሰው የጊዜ ሰሌዳ መንግስት እነዚህን ተግባራት ሊፈጽም ካልቻለ ጉዳዩን በመመርመር በቀጣይ እርምጃ እንወስዳለን ለህዝብም ይፋ እናደርጋለን ሲሉ በማስጠንቀቅም ሦስቱን ነጥቦች ዘርዝረዋል ጥምሩ ወይም ቅንጅቱ አንደኛው በሀገራችን እየተካሄደ ያለው የእርስ በርስ ጦርነት በአስቸኳይ እንዲቆም፣ ለዚህም የምርጫ ጊዜ ሰሌዳ ወደ ተግባር ከመሸጋገሩ ቀደም ብሎ በተግባር የተረጋገጠ እርምጃ በመውሰድ ለምርጫው መቼ ሁኔታ መፍጠሩን መንግስት ግልጥ እንዲያደርግ፣ ተዋጊ ኃይሎችም ይህንኑ እንዲያረጋግጡ እና ህዝብም ይህንኑ እንዲመሰክር አበክሮ አሳስቧል። ሁለተኛው በእስር ቤቱ ያለ ፍርድ ታጉረው ይገኛሉ ያላቸውና የፍርድ ሂደታቸው መሆን ተብሎ እየተራዘመ ያለው የፖለቲካ እስረኞች እንዲፈቱ እና በምርጫ ሂደቱ በነፃነት እንዲሳተፉም ጠይቋል። በመጨረሻም ሶስተኛው በየእስር ቤቱ ታጉረው የሚገኙ የመገናኛ ብዙሃን ባለሙያዎች ያለምንም ቅድመ ሁኔታ እንዲፈቱና በነፃነት እንዲዘግቡ ብሎም ህዝብ ግብር እየከፈለ ያቋቋማቸው በመንግስት ቁጥጥር ስር ያሉ መገናኛ ብዙሃን ከስርዓት አገልጋይነትና ግለሰብ አወዳሽነት ወጥተው የተቃዋሚውንም ድምፅ እንዲያሰሙ፣ ለምርጫውም ተገቢውን ሽፋን እንዲሰጡ እንዲደረግ በጥብቅ በማሳሰብ መግለጫውን ቋጭቷል።